መጽሐፍ ቅዱስን የከለከሉ ሰባቱ ሀገራት በዚች ነጻ በሆነች ሐሳብ እንደ ወንዝ በሚፈስባት ታላቅ ዓለም የመጽሐፍ ቅዱስን እምነት የማይቀበሉ ብቻ ሳይሆን የሚቀበሉትን እንዳይኖሩ የሚከለክሉ የምድር ክፍሎች ይገኛሉ። እነዚህ ሀገራት የዓለምን ሁኔታ የቀየረና የነፍስን የስጋን መንገድ የሚያሳይ ታላቅ መጽሐፍ በጥልቅ ጸጥታ ውስጥ እንዲቀመጥ የማድረጋቸው ምስጢር በዚህ ቪዲዮ ላይ እንገልጣለን። ሰባቱ ሀገራት ይህንን የአንድነት ተምሳሌትና እውነት የሆነውን መጽሐፍ ቅዱስን ማመን መከተል እንደ ታላቅ ወንጀል ቆጥረው ሰዎችን በስደትና በስቃይ የሚያንገላቱ ናቸው። ይህ ቪዲዮ እውነትን እያሳደዱ ወንጌልን እንደ አደገኛ ምስጢር ወደ ከለከሉ የምድር ጨለማ ክፍሎች ይወስዳቸዋል። ምንም እንኳ እነዚህ ሀገራት ይህንን የእውነትና የብርሃን ምንጭ የሆነውን መጽሐፍ ለመደበቅና ለመከልከል ቢሞክሩም እሳቱና ነበልባሉ ግን ሊያስቆሙት አልቻሉም። በማቴዎስ ምዕራፍ 5 ቁጥር 11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላል። በታሪክ ውስጥ ክርስትና ከስደትና ከመከራ ያረፈበት ጊዜ አልነበረም። ከጥንታዊ የሮማ ክርስቲያኖች በእንስሳት ከማስበላት ጭካኔ እስከ መካከለኛው ዘመን የሃይማኖት መቀየር ግዳጅ፣ ቅጣቶች፣ ብዙ መከራዎች ታልፈዋል። በዚህ ዘመን ዓለም ክርስትናን እጅግ ዘመናዊ በሆነ መንገድ ታሳድዳለች። ዓለም ዛሬ ማንኛውም ሰው የመረጠውን ሃይማኖት የመከተል መብት አረጋግጫለሁ ብትልም አንዳንድ የዓለም ክፍሎች ግን ዛሬም ድረስ በተለያዩ ምክንያቶች የሰዎችን ሃይማኖት ነጻነት ገድበው የማመን መብታቸውን ሲጥሱ ይታያሉ። ይህንን ለማየት ከዚህ እንደሚከተለው መጽሐፍ ቅዱስን በግዛታቸው የከለከሉ ሰባት ሀገር። ሳውዲ አረቢያ የእስልምና እምብርት ሀገር ስትሆን መካና መዲና የተባሉ ሁለት ቅዱስ ቦታዎችን መገኛ ነች። ይህም ሀገራቱ ራሷን የእስልምና እምነት ጠበቃ አድርጋ በማቅረቧና ውሃብይዝም የተባለውን እስልምና መከተሏ ማንኛውም ከዚህ እምነት ውጭ የሆነ እምነት ማራመድም በሀገሪቱ በጽኑ የተከለከለ ነው። ከዚህ እስልምና ውጭ የሆነ ማንኛውም ሃይማኖት ሲያራምድ የተገኘ ሰው በማህበረሰቡና በሃይማኖታዊ መንግስት በጽኑ ያስቀጣል። ሙታዊ የተባለ ሃይማኖታዊ ጉዳዮችን የሚከታተልም ፖሊስ ኃይል ማቋቋሟ ሀገሪቱ ይታወቃል። ውሃቢዝም እንደ መንግስታዊ ሃይማኖት ሳይሆን እንደ ብቸኛ ሃይማኖት የምትከተለውና ክርስትናን ጨምሮ ማንኛውንም ሌላ ሃይማኖት በግዛቷ ተቀባይነት የሌለው ሳውዲ አረቢያ እምነቷም በተመለከተ ሀገሪቱ ውስጥ ለሚቆዩ የሌላ ሀገር ዜጎች የህግ ማዕቀፍ ከማዘጋጀትም በተጨማሪ ለዚህ ጉዳይ ስልጣን በተሰጣቸውና በሀገሪቱ ውስጥ ከእስልምና ውጭ ሌላ ሃይማኖት እንዳይኖር በሚከታተለው ሙታዊ በተባለ የፖሊስ ኃይል አማካኝነት ድንገተኛ ሰሳ እያደረገች በሌላ ሃይማኖት አምልኮ ላይ የተገኙትን ሰዎች ከቀላል እስራት እስከ ሞት የሚያደርስ ቅጣት ታንገላታለች። በዚህም የተሻለ ህይወት ለመምራት ለስራ ከተለያዩ ሀገራት በተለይም ክርስትና ከተስፋፋባቸው ወደ ሳኡዲ አረቢያ የሚሄዱ ዜጎች ሀገራችንን ኢትዮጵያን ጨምሮ በጽኑ የመብት መረገጥ እና መከራ ውስጥ እንደሚኖሩ የታወቀ ሀቅ ነው። ሶስተኛ ማልዲቭስ። በብዙ የቱሪስት መዳረሻዎች የምትታወቀው ይቺ ሀገር በህንድ ውቅያኖስ ላይ የምትገኝ በየአመቱ ሚሊዮኖች የሚጎበኟት ደሴታዊ ቦታ ብትሆንም ከዚህ የተፈጥሮ ሀብት የበለጸገው ውበቷ በተቃራኒ ግን የሰዎችን የሃይማኖት ነጻነት ባለመቀበልና እስልምና የግዛቴ ብቸኛ ሃይማኖት ነው ብላ በህገ መንግስቷ ከማወጇ የተነሳ ብዙዎች በጥላቻ እንዲመለከቷት ሆናለች። በማልዲቭስ ሕገ መንግሥት ላይ እንደተገለጸው ሁሉም ዜጋ ሙስሊም መሆን አለበት። ይህን ህግ የማይቀበል ማንኛውም ሰው ወንጀል እንደሰራ ብቻ ሳይሆን የሚቆጠረው ከማህበረሰቡና ከመንግስት ጋር በተቃራኒ እንደቆመ ነው። በማልዲቭስ ከእስልምና ውጭ የሆነ ሃይማኖት መከተል ብቻ ሳይሆን እስልምና ነክ ያልሆኑ ጽሁፎችን ማተም፣ ማሰራጨት፣ ማንበብ በጽኑ የተከለከለ ነው። በዚህ ሀገር የሚኖሩ ማንኛውም ሰው መጽሐፍ ቅዱስን ይዞ ቢገኝ ከእስራት ጀምሮ እስከ ሞት ቅጣት የሚያደርስ ፍርድ ይጠብቀዋል። ምንም እንኳ ማልዲቭስ ከእስልምና ውጭ ማንም ሰው በግዛቴ ምንም ሃይማኖት ማራመድ መከተል አይችልም ብላ ብታውጅም ጥቂት የሆነ ማህበረሰቡ ተገለው በብቸኝነት የሚኖሩ ክርስቲያኖች ግን በሚስጥር እንደሚኖሩ ግን ይታመናል። አራት ሶማሊያ። በዚች ለ10 ዓመታት በእርስ በርስ ጦርነት በተፈራረቀባትና በታመሰች አገር ክርስትናን መከተል እጅግ አደገኛ ወንጀል ነው። እንደ አውሮፓውያን አቆጣጠር በ1991 የማዕከላዊ መንግስቷን መውደቅ ተከትሎ ሶማሊያ የጽንፈኛና የአክራሪ እስላም ታጣቂዎች መፈልፈያ ምድር ሆነች። ከዚህም ውስጥ ከአልቃይዳና ከአይኤስአይኤስ ጋር ቀጥተኛ የሆነ ግንኙነት ያለው የሚገለጸው አልሻባብ አንዱ ነው። የማዕከላዊ መንግስቱን መውደቅ ተከትሎ አብዛኛውን የሀገሪቱ ክፍል የተቆጣጠረው የአልሻባብ ቡድን ክርስትናን ከአካባቢው የማጽዳት ዘመቻውን ወዲያውኑ ነበር የጀመረው። የሰው ልጅ ሊያደርጋቸው ይችላሉ የማይባሉ ጭካኔ እርምጃዎችንም በመውሰድ ዓላማውን ለማሳካት ተንቀሳቀሰ። እንደ ሌሎቹ ሁሉ በዚህች አፍሪካዊት የእስላም ሀገር መጽሐፍ ቅዱስን ይዞ መገኘት በፍጹም የተከለከለና እስከ ሞት ለሚያደርስ ቅጣት የሚያስቀጣ ወንጀል ነው። እጅግ በጣም ጥቂት የሚባሉ ክርስቲያኖች እምነታቸውን ሰላምታን ጨምሮ በጸባያቸውና በአካል እንቅስቃሴያቸው ከመግለጽ ተቆጥበው በልዩ ምስጢር በሀገሪቱ እንደሚኖሩ ይታመናል። አምስት አፍጋኒስታን፣ በጦርና በብዙ የመንግስታት ለውጦች በምትታወቀው በዚህች ሀገር ክርስትናን መከተል እጅግ አደገኛ ነገር ነው። በተለይም ታሊባን የተባለው ታጣቂ ቡድን በ2021 ዳግም ስልጣን ከያዘ ጀምሮ ሀገሪቱ ለክርስትና የምድር ሲኦል ሆና ትታያለች። ይህ ታሊባን የተባለው የታጠቀ ቡድን በሀገሪቱ ማንኛውንም የእስልምና ህግ መሰረት ከእስልምና ወደ ማንኛውም ሃይማኖት በተለይም ወደ ክርስትና የሚደረግ ለውጥ በሞት የሚያስቀጣ ወንጀል ነው። ታሊባን መንግስት ሆኖ በሚመራባት በዚች ሀገር ክርስትናን የሚገልጽ ማንኛውም ነገር ማስተላለፍ የበላይ የሆነውን የእስልምና ሃይማኖት እንደ መቃወም ብቻ ሳይሆን ታሊባን የደነገገውን ማህበራዊ ህጎችንም እንደ መጣስ ይቆጠራል። አፍጋኒስታን ውስጥ ታሊባን በሚያካሄዳቸው ክርስትናን የማሳደድ ተልእኮ ውስጥ ማንኛውም ሰው መጽሐፍ ቅዱስን በሀርድ ወይም በሶፍት ኮፒ ቢገኝበት ትልቅ የሆነ ምርመራ፣ ማንገላታትና ስቃይም ይደርስበታል። በዘመናዊ ቴክኖሎጂ በታገዘ መንገድ በሚደረግ በዚህ ክርስትናን የማሳደድ ስራ ላይ ሰዎች ከእስልምና ውጭ የሚያደርጉት እንቅስቃሴ ይመረመራል፣ ይፈተሻል በስልካቸው ሳይቀር መጽሐፍ ቅዱስን መኖር አለመኖሩን ይበረበራል። ምንም እንኳ በእንደዚህ አይነት ክርስትናን ማሳደድ ውስጥ በተጠመደችው አፍጋኒስታን ነገሮች ከባድ ቢሆኑም ጥቂት የማይባሉ ክርስቲያኖች ግን ማንንም ሰው ባለማመን ውስጥ ሆነው እምነታቸውን በታላቅ ሚስጥር ውስጥ እያካሄዱ ይገኛሉ። ስድስት ፓኪስታን በብዙ ባህሎችና ጥንታዊ በሚባል የሃይማኖት ታሪክ የምትታወቀው ሀገር። በዚችም ሀገር ከላይ እንደጠቀስናቸው ሀገራት ሁሉ ክርስትና በጽኑ የሚሳደድ ሃይማኖት ነው። ምንም እንኳን የፓኪስታን ህገ መንግስት በግዛት ውስጥ መጽሐፍ ቅዱስ እንደከለከለ በግልጽ ባያሰፍርም ሀገሪቱ የምትከተለው ህግ ግን ብዙውን ጊዜ አናሳዎችን በማሳደድ ላይ ያተኮረ ነው። በተለይም ክርስትናን። ይህ በ1980 የጸደቀው ህግ ማንኛውም ለቁርአን ወይም በነብዩ መሐመድ ላይ የሚደረግ ትችት በእድሜ ልክ እስራት የሚያስቀጣ ወይም በሞት የሚያስቀጣ እንደሆነ ይገልጻል። ይህንን ሐሳብ ወስነን ስንመለከት መጽሐፍ ቅዱስ እስልምናን የሚተች መስሎ ስለሚታይ ይዘው ለሚገኙ ሰዎች ታላቅ ወንጀል ነው። በዚህም በፓኪስታን የሚኖሩ ጥቂት ክርስቲያኖች በብዙ ጫናና መከራ ውስጥ እምነታቸውን በሚስጥር እንዲያካሂዱ ተገደዋል። ሰባት። ኢራን በብዙ ሺህ ዓመታት የበለጸገች ጥንታዊት ሀገር። ዛሬ ላይ ይህች ሀገር በጠንካራ የሺያ እስልምና የምትመራ ሌላኛዋ የክርስትና ጠላት ነች። የመጨረሻው ሺያ መሐመድ ሪያል ፖለቪ ከተወለደው ከ1979 እስላማዊ አብዮት ስልጣን የያዙት አያቶላ ሮሃኪ ኢራንን የሃይማኖትና የፖለቲካ ጥምር ሳቤ የሚካሄድበት ሀገር አድርገዋታል። የሸሪያን ሕግ በሀገሪቱ ውስጥ መሰረታዊና ሁሉም የሚዳኝበት ነው። ምንም እንኳን የኢራን ሕገ መንግስት አናሳ ለሚሆኑ ሃይማኖቶች ለምሳሌ ለክርስትና እውቅና ቢሰጥም ነገሩ በማስመሰል እንጂ እውነታው እንዳልሆነ መሬት ላይ ያለው እውነት ይናገራል። ለምሳሌ ከእስልምና ወደ ክርስትና ለመቀየር የሚሞክር ማንኛውም ሰው ግልጽ ባልሆነ መንገድ ተጠንቶ በኢራን መንግስት ማሳደድ ይካሄድበታል። እንዲሁም ብዙዎቹ በሞት የተቀጡም አሉ። መጽሐፍ ቅዱስን ማሰራጨት በሃገሪቱ እጅግ የተከለከለም ነው። ተወዳጆች መጽሐፍ ቅዱስን ለመከልከል የሞከሩ ሀገሮችን እንደሚከተለው ወደ እናንተ ይዘ መጠን ነበር። ብዙ እንደተማራችሁበት ተስፋ እናደርጋለን። የእግዚአብሔር ቃል ያሸንፋል፣ ሁሉንም ይለውጣል። እያሸነፈም እየገዛም ይኖራል። ጸጋ ይብዛላችሁ።